ካቸው እህቶቼ ይህንን ስህተት ከመስራት ተቆጠቡ፣ ማለት ነው። ወላይ መጨረሻ ላይ ወደ ሀገር ለመግባት ስታስቡ ችግር ነው የሚያስከትልባችሁ። የገዛ ጓደኛዬ ላይ ይሄው ሶስት ቀን ናት የደረሰባትን ነገር እነግራችኋለሁ ማለት ነው። ይህም ደግሞ ያጋጠማት የበስማ ቦታ ላይ ነው ማለት ነው ነው። ፖሊሶች ወስቶታል። ለምን እንደሆነ እነግራችኋለሁ። ቪዲዮን ግን እስከ መጨረሻው መከታተል፣ በተለይ ጠለብ ላሉ እና ከጠለብ ለጠፉ እንዲሁም ደግሞ መዳማቸው አሳፍራቸው ከኤርፖርቱ ጣፍተው ወጥተው መጨረሻ ላይ ደግሞ ሀገር ለመግባት ሲያስቡ ምን እንደሚያጋጥማቸው እና ምን መጠንቀቅ እንዳለባቸው እነግራችኋለሁ ማለት ነው። ቪዲዮን እስከ መጨረሻው መከታተል ላይክ ሼር አድርጉት እናንተ አይከፈልበትም እባካችሁ እህቶቼ ብዙ እህቶች በዚህ ነገር ሊማሩበት እና ሊጠነቀቁበት ስለሚችሉ ላይክ እያደረጋችሁ አድርሱልኝ ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼም ሰላም ብያለሁ ሀብሀቢ እንዴት ናችሁ ሰላም ናችሁን እያሉ ሰላም ነው አላስቡኝ ወደ ኋላ ያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርገን እያልኩኝ፣ እንደተለምረው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ከትናንት ወዲያ የሆነ ቪዲዮ ሰርቼላችሁ ነበረ። በሱም ደግሞ ብዙ ልጆች ጥያቄ ጠይቃችሁኛል። ለዛም ጥያቄ መልስና እንዲሁም ደግሞ ጓደኛ ላይ የደረሰውን ነገር ነግሬያችሁ ነበረ። ግን አሁን ሶስት ቀን ሁናት ምን ላይ እንዳለችም እነግራችኋለሁ ማለት ነው። ለምን ብትሉ ወላሂ ላዚም ባላሰበችው ነገር ነው ይሄ ነገር ያጋጠማት። ለልጅ ለልጅ የደርሳለሁ ብላ ይህ እንትን ወ ላይ ከኋላዋ ምን እንዲመጥ እንደሚመጣባት ሳታቅ ባደረገችው ስህተት ምክንያት ይህው ያለችበት ቦታ እንኳን እንዳይታወቅ ስልኳ ዚግ ሆኗል ማለት ነው። ምን እንዳጋጠማት እነግራችኋለሁ። ባካችሁ እንደነገርኳችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ በተለይ በጠለብ የሚትመጡ እህቶቼ እንድትጠነቀቁ ፈልጋለሁ ማለት ነው። ሀገር ለመግባት ደግሞ አስባችሁ በአጋጣሚ በሰው ግፊት ሊሆን ይችላል፣ በቤተሰብ ሊሆን ይችላል። ተነስታችሁ ጀምራችሁ ደግሞ መልሳችሁ ስትተውት ከኋላው ምን እንደሚያስከት እንደሚያስከትልባችሁ እነግራችኋለሁ፣ እና ጥንቃቄ አድርጉ ማለት ነው። ማንኛውም ነገር ሀገር ለመግባት ስታስቡ በራሳችሁ ፍላጎት ቁርጣችሁ መነሳት ነው ያለባችሁ። ከተነሳችሁ በኋላ ደግሞ ትንሽ ጊዜ ልቆይ ስማችሁ ከመጣ በኋላ ትንሽ ጊዜ ልቆይ ትንሽ ጊዜ ልቆይ እያላችሁ ከኋላው ምን እንደሚያስከትልባችሁ እነግራችኋለሁ ማለት እንደምታውቁት፣ እኔ ፕሮሰስ ጨርሼ ትኬት ቆርጫለሁ። አልሐምዲሊላ በቀጣይ ወር በቀን አስር እንደዛ እሳፈራለሁ ማለት ነው እና እባካቸው እህቶች፣ ምንድን ነው የምነግራችሁ ሀገር ለመግባት ስታስቡ እኔ ከዚህ በፊት ነግሬያችኋለሁ። ብዙ ጊዜ ተነስቼ አቁሚያለሁ። እነሳለው እነሳለሁ ሄዳለሁ። ከተነሱ ልጆች ወይም ደግሞ ሀገር ለመግባት ካሰቡ ልጆች ከአንድም ሁለቴ ከሁለቱም ሶስቴ ሄጄ ፕሮስ ለመጀመር ከዛ ሀይ አልጀምርም ቆይ ሊሄድ ስፈልግ ብቻ ጀምራለሁ፣ አሁን አልጀምርም እያልኩ እያቋረጥ ከመጣ ነበረ ማን እንኳንም አልጀመርኩኝ። ይሄኔ ወላ ሀገር ገባለው ብዬ ካሰብኩኝ ከሶስት አመት በላይ ሆነኝ። ብዙ ልጆች ሄዳለው ትያለሽ እንጂ መች ትሄጃለሽ እያሉ ዩቱብ ላይ ራሱ ብዙ ጊዜ ሀገር ገባለው ገባለው እያልኩኝ አውራለው እንጂ በቃል ያልቆሙም ነበረ። ገብቷቸዋል ብዙ ልጆች ኮመንት ላይ ይጽፉልኛል። እና አሁን ግን በራሴ ጊዜ ያኔ ሰው ገፋፍቶኝ ነበር ሊሄድ የፈለግኩት ገብቷቸዋል። ራሴ ሳልፈልግ ያለ ፍላጎቴ ሊሄድ ነበር ያሰብኩት ግን በኋላ ላይ ካጋጠሙን ችግሮች የተነሳ ያንን ነገር ትቼ ስራዬን እየሰራው በራሴ ጊዜ ደግሞ ቆርጬ ስነሳ ደግሞ አንድ ላይ ቆርጬ ተነሳው ማለት ነው። ገብቷችኋል? እናንተ ሰው ገፋፍታችሁ ወይም ደግሞ ሳታስቡበት ከኋላ ምን እንደሚያስከትልባችሁ ሳታስቡ ተነስታችሁ በግፊፊት የምታደርጉት ነገርና እናንተ በሀሳባችሁ ተስማምታችሁ ራሳችሁ ፈልጋችሁ በራሳችሁ ሀሳብ ማሄድ አለብኝ ብላችሁ ቆርጣችሁ ስትጀምሩት አንድ አደለም። ገባችሁ? እቺ የቴ ላይ የደረሰውን ነገር ልንገራችሁ። በመጀመሪያ ማ አሁን ሶስት ቀን ሆኗት ስልኳ ዚግ ነው እዛ ቦታ ላይ ፖሊስ ፖሊሶች ከጎን ቁጭ በይ ብለዋት። ከዛ በኋላ ደግሞ ይሄው ከቦታው እንዳትወጣው እስር ቤት ነው ወሰዷት ማለት ነው። ይሄንንም ለምን እንደወሰዷት ልንገራችሁ። እንደማንኛውም ሰው ሰርቼ ለወጣለሁ ብላ ከሀገሯ መጣች። ሁለት አመት እንደሰራች ልጇ ልደት ስለነበረ ክርስታናት ነግሬያችኋለሁኝ ስሟም ደግሞ ትግስት ትባላለች ማለት ነው። ወላይ ፈጣሪ ባለችበት አላህ ይጠብቃት። ተባካቸው ቶችን ሙስሊም ክርስቲያን ሳትሉ ድዋ አድርጉላት ካለችበት ጭንቀት እንድትወጣ ማለት ነው። እና እርግጠኛ ነኝ ከጊዜ በኋላ ልትሳፈር ትችላለች። ግን ያሰበችው ነገር ሳይሳካል ምንም ነገር ሳትዘጋጅ እቃዎቿን እንኳን ሳትሰብስብ ነው ይሄ ነገር የደረሰባት ማለት ነው። እና እንደነገርኳችሁ ሶስት ሁለት አመቷን ጨርሳ ወደ ሀገር ገባች። ሀገር ገብታ ከተመለሰች በኋላ ሴትዋ አሳደሰችላት ማለት ነው። አሳድስ አላት እስከ አምስት ወር እየሰራች ባለችበት ሰዓት በአጋጣሚ ከሴቷ ጋር ግጭት ይፈጠራል ይጣላሉ ማለት ነው ሲጣሉ ደግሞ ሴቷ በአንዴ ቆርጣ ወደ ሀገርሽ ግቢ ብላ የኔ ኩሩጅ ኒሀይ እዚህ ሀገር እንዳትመለስ አድርጋ ትኬት በራሷ ብር አስቡት እንግዲህ የኛዋ ጓደኛ በራሷ ብር እንድትቆርጥና መዳምቷ ምንም ብር አልከፍልሽም ቀጥ ብለሽ ራስሽ ትኬት ቆርጠሽ ራስሽ ሀገር ግቢ ብላ አባረረቻት ማለት ነው ከማባረሯ በፊት ትኬት በግድ ቆርጣ እንድታመጣ በብሯ እሷ መድኃኒቷ ጋር ባለው ብሯ ቁርጧ መጠችላት ብሯን ሳትሰጣት ምንም ሳትዘጋጅበት ሀገር ገብታ በተመለሰችበት በአምስት ወሯ። አስቡት እንግዲህ ሁለት ዓመት ነው ሰርታ ሄደችው የያዘችውን ነገር ሁሉ ሀገር ገብታ ለቤተሰቦች፣ ለራሷ የምንፈልገው ለልጇ አድርጋ ተመልሳ ሰርቼ ያገኛለው ብላ ስትመጣ ግን በአምስት ወሯ ይሄ ነገር አጋጠማት ማለት ነው። ልጅቷ ደግሞ ሀገር ለመግባት አትፈልግም። ትኬቱን በራሷ አስቆርጣት ያለችን ብሯን እንኳን በትኬት አደረገችባት ማለት ነው። ከዛ ደግሞ እቺ ልጅ ተናዳ ወደ ኤርፖርት ውስጥ ለ እዛ ያኔ መቆያ ክፍል እንዲያስገባ ታደረገች ማለት ነው። ሀገር ትግባ ከዚህ ቦታ እንዳትወጣ ብላ እዛ ቦታ ላይ ላሉ ዘበኞች ሰጠቻት ማለት ነው። ልጅቷም ገባች። ፈጣሪ ደግሞ በቃ ርዝቋ ስላልተቆረጠ የዛሬ ሶስት ዓመት ማለት ነው ርዝቋ ስላልተቆረጠ የዛሬ አራት ዓመት ቀርታና ከዛ ቦታ ላይ አመለጠች ማለት ነው። አላስበነው ታለ ሰበለ ስባብ አድርጎ ከዛ ቦታ አመለጠች። ክፍል ሴትዮዋ ኩሩጅን ሀይ መታ ሸኝታት ነበረ። ከዛ ቦታ አምልጣ ወጣች። ከዛ ሌላ ቦታ ላይ ሄዳ መስራት ጀመረች። እየሰራች የው አራት አመት ሆኗታል ማለት ነው። ከአራት አመት በኋላ ሀገር ለመግባት አሰበች። ልጇም አልምካል መጣሽ ብላ አንድ ልጅ ነው ያለቻት። አሰቃይቻት ማንናት የም ነው እያለች ስታሰቃያት፣ ለልጅዋ ልደት ለመድረስ እኔ በአጋጣሚ ሄጄ ፕሮስ ለመጀመር እዛ በሄድኩበት ቦታው ላይ ተገናኘን ማለት ነው እንዲሁ ያስገድል ሱብሃነላህ። ቦታው ላይ ተገናኘን፣ አንድ ላይ ነው አብረን የጨረስ ነው። አንድ ላይ ሄደን ፕሮሰስ ጀመርን። ኮፒ ሰተን መጣን። በአንድ ቀን ደግሞ በተከታታይ ስማችን መጣ። እኔ አስራ ስምንት እሱ አስራ ዘጠኝ አስቡት እንግዲህ ማለት ነው። በአንድ ላይ ነበረ ደግሞ ትኬት ቆርጠን አብረን ልንሄደ ነበረው እስከ አዲስ አበባ ድረስ፣ ግን አላህ የወሰነው ሆነ ማለት ነው። እሱ ምንድን ነው? ከዛ ስማችን መጣ። ደውላ ወላይ በአንደኛ ደረጃ እኔ ሳላየው አይታ ደውላ ፎቶውን የስሜን ስሜን ብቻ ነበር የነገርኳት የአባቴን ስም በመላ እሷ ትሆናለች ብላ የስማችን መተዋል ብላ ላካችልኝ። ከዛም በኋላ አየሁት፣ በጣም ደስ አለኝ። አልሐምዱሊላ ለምን ስጠብቀው ስለነበረ ማለት ነው። ከዛም በኋላ ተሳካ። ሄድን አብረን ደግሞ የበስማው ቦታ ሄድን አስቡት እንግዲህ የበስማ ቦታ ሄድን እሷን ከመጀመሪ ጠሯት እኔን አስከትለው ጠሩኝ ከዛ አብረን ጀመርን እዛ ቦታ ላይ ሻራ ቦታ ወሰዱን እኔንም ስሜን ወደ እንትን ውስጥ ኮምፒውተር ውስጥ አስገባ የእሷንም ኮምፒውተር ውስጥ አስገባ ፊቱ ተቀየረ ማለት የእሷን ስም ሲያስገባ ፊቱ ተቀየረ ከዛ ሌላኛውን እንትን ፖሊስ ጠራው እኔ ግራ ገባኝ። የሆነ ጠረጠርኩኝ። ገብቷቸዋል፣ ተጣቀሱ። የሆነ ሲጣቀሱ ከዛ እንትን እንዲ እንዲ ሆኗል እና ያለውን ነገር እዛ ቦታ የሆነው ተመካከሩ። እየሰማዋቸው ነው። እሷ እንዳትጨነቅ እንዳላወቀ ነገር ሆኔ ሆኜ ነበር። ዝም አልኩት ማለት ነው። ከዛ ጠቀሰውና መጣ፣ ያለውን ነገር ነገረው። ግዴታ መቆያ መግባት አለበት ሲሉ ሰማሁኝ። ገባሽ ምንድን ነው እያሉ ያሉ ስትለኝ፣ አላቅም አልኳት። ለምን እሷ እንዳትረበሽ ፈልጌ ማለት ነው። ቀሳ አድርጌ ደግሞ ሄጄ ሰውየውን ሲጠይቀው ችግር አለባት ከዚህ በፊት መዳሟ እኒሀ ያሸሸኝታት ጣፍታ ነው እየሰራች ያለችው፣ ስለዚህ አሁን ደግሞ ወደ ሀገሯ ስትገባ ችግር ፈጥሮባታል አለኝ። ምንድን ነው የሚከሰተው ከኋላ ምናምን ስንለው፣ ቀሳ አድርጎ ኢሜይል ሊካን ሴቷ መስ እስከምትሰጠን እንጠብቃለን ምናምን አለ። ይለኛ የሚለን ሌላ ነው። እኔ አረብኛ በደንብ ስለማቅ ለሱ የሚለው ነገር ሌላ ነው። ገብቷቸዋል ከዛ ተጣቀሱ እሷን ከኔ ለይተው ሌላ ቦታ ላይ ወስቶ አስቀመጧት። ለምን እንዳትወጣ ማለት ነው። ፊል ለፊታቸው ላይ እኔ ካለሁበት ወንበር ሌላ ወንበር ላይ ወስቶ አስቀመጧትና እዚህ ጋር ቆይ ያሏት። ቃማውንም አልሰጧትም፣ ፓስፖርቷንም አልሰጧትም። የኔን ጨርሰው ከላስ ጨርሰሻል ሂጂ ሲሉኝ የእሷ ስለው እሷ ገና መልሰል ተመለሰልንም አሉኝ ማለት ነው። ከዛ በኋላ እስከ ግማሽ ሰዓት ጠበቅኳት። ለምን እኔ ትቻት መውጣት አልፈለግኩም። ሁሉም ነገር ጨራርሰን በአንድ እንትን ሰዋቅሽ ይዞኝ ይሄዳሉ፣ ብስራ ቦታ ያደርሰኛል ብላ ነበር የነገረችኝና፣ ከዛ እዛው አስቀሯት። ከዛ ቢጠብቅ ቢጠብቅ ግማሽ ሰዓት ጠበቅኩኝ። ከዛ ሰዋቁ መጣብኝ እኔ ላይ ውረጅ፣ እንትን ጉጭ፣ በር ላይ ነኝ ስለኝ፣ በር ላይ ነኝ፣ ብሎኛል ምን ላድርግ ስላት፣ አይ ደውዬ እነግርሻለሁ ያለውን ነገር ስለዚህ ሂጂ፣ በቃ እስካሁን ከጠበቅሽኝ ይበቃላለችኝ፣ አላለችኝ ወላሂ ሳልፈልግ ታውቃላችሁ መዳሜ ደግሞ አስሬ እየደወለች እና ይድረሽ ቶሎ በይ እንጂ ምሳ ትሰሪያለሽ እያለች ታውቃላችሁ። እኔ ስራ ቤት ነኝና ወደ ስራ ተመለስኩኝ። ከዛ ከመጣ በኋላ ቢደውል ቢደውል ቢደውል ቢደውል በሌላኛው ስልኳ ቢደውል፣ በቀጥታ ስልኳ ቢደውል፣ ዋሳፕ ቢልቅ፣ ኢሞ ላይ ቢገባ ጭራሽኑ ከስልኳ ዝግ ሆነ ማለት ነው። ከዛች ቀን ጀምሮ እስካሁን ስልኳ ዝግ ነው። የት እንዳለች አይታወቁ። ምን ያድርጓት፣ የት ይውሰዷት፣ የት በቃ ስልኳን ቀምተዋት ይሁን ምን ያድርጓት፣ ማቀው ነገር የለም ማለት ነው። እና እህቶቼ ምን ማለት ነው የፈለግኩት ካ ከአርፖርት ጠፍታችሁ ወይም ደግሞ ከዚህ በፊት በሮዝ ጀምራችሁ ሳትሄዱ ከቀራችሁ፣ ከመሄዳችሁ በፊት እቃችሁ ርትብ አድርጋችሁ እናንተን እንኳን በዛ ወስተው እስር ቤት ቢያስገባችሁ የእናንተን እቃ ሚሊክላችሁን ሰው ማዘጋጀት ነው ያለባችሁ። ዝም ብላችሁ አትሄዱ ማለት ነው። በተለይ ካርፖርት የጠፋችሁ ህቶቼ መዳማችሁ ሸኝታችሁ ካርፖርት የጠፋችሁ ህቶቼ በአካችሁ፣ በአሁኑ ሰዓት ላይ በጣም የሰውዲ ህግ በጣም ጠብቋል። ስለዚህ ህቶቼ፣ ሁለት ልጆችን ነው ከእሷ ጋር ነበር ያስቀምጠት። አንዷም እንደዚሁ ከዚህ በፊት ፕሮሰስ ጨርሳ ሳቴት ቀርታ እሷንም ከእሷ ጭምር ነው የወሰዷት። እና ከመሄዳችሁ በፊት ወይም ደግሞ ኢሻራ መጥቶላችሁ ወደ ኢሻራ ቦታ ላይ ከመሄዳችሁ በፊት እቃችሁን አዘጋጁና ሚልክላችሁን ሰው እናንተ ብትያዙ ካል ሚልክላችሁ ሰው አዘጋጁ ማለት ነው። እቃችሁን በትናችሁ ዝምብላችሁ አትሄዱ፣ እዛ ቦታ ላይ ፕሮሰስ ለመጨረስ ማለት ነው። ስለዚህ እህቶቼ ጥንቃቄ አድርጉ። እንዲሁም ደግሞ ከኤርፖርት ላይ ከመጥፋት ተቆጠቡ። ወደ ሀገር ገብታችሁ ሌላ ሀገር መሳፈር ትችላላችሁ፣ ወይም ደግሞ ተመልሳችሁ እዚህ ሀገር ላይ መምጣት ትችላላችሁ። ግን እባካቸው ቶቼ ይህንን ስት ከመስራት ተቆጠቡ። ወላ ሄላዚ እባካቸው ቶቼ ለእሷም ዱዓ አድርጉላት ካለችበት ጭንቀላ እንዲያውጣትና ድምጿን እንዲያሰማኝ በጣም ነው ወላ። ለልጇ እንዴት እንደምትንሰፈሰፍ ብታቁ፣ ደግሞ ለሰው ያላት ክብር ያላት ፍቅር ወላ፣ በአንድ ወር ውስጥ በጣም ነው ወላ፣ በጣም ነው የወደድኳት እንደ ሂቴ ማለን አስቡት። እንግዲህ እንደ ሂቴ ነበረ ምትመክረኝ ምክር ምትበቃ ምትናገራቸው ንግግሮች ያረጋጋሉ ማለት ነው እና እኔ ጎንደሬዎች እንደዚህ መልካም ሰዎች መሆናቸውን አላውቅም ነበር። እና ፈጣሪ ካለችበት ጭንቀት አውጥቷት ደግሞ ስትሰጠኝ ያለውን ነገር መጥቼ የምነግራችሁና እባካችሁ በድዋቸው አትርሷት። ሙስሊም ክርስቲያን ሳትሉ ካለችበት ጭንቀት አላህ እንዲያውጣትና እና በሰላም ለቤተሰቦቿ፣ ለልጇ፣ ለእናቷ፣ ለሀገሯ እንድትበቃ ድዋ አድርጉላት ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ።